መዝሙር 131 አቤቱ ልቤ አይታበይብኝ፣ አይኖቼም ከፍ ከፍ አይበሉብኝ። ከትልልቆች ጋር ከእኔም ይበልጥ ከሚከበሩ ጋር አልሄድሁም። ነፍሴን አሳረፍኋት፣ የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። መዝሙር አንድ መቶ ሰላሳ ሁለት አቤቱ ዳዊትን ገርነቱን ሁሉ አስብ፣ ለእግዚአብሔር እንደማለ፣ ለያዕቆብ አምላክ እንደተሳለ በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም ማልጋ አልወጣም፣ ለዓይኖቼም መኝታ፣ ለሽፋሽፍቶቼ እንቅልፍ፣ ለጉንጮቼም እረፍትን አልሰጥም ለእግዚአብሔር ስፍራ፣ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ እነሆ በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው። ወደ ማደሪያዎቹ እንገባለሁ፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ዕረፍትህ ተነስ አንተና የመቅደስህ ታቦት። ካህናቶች ጽድቅን ይልበሱ፣ ቅዱሳንን ደስ ይበላቸው። ስለ ዳዊት ስለ ባርያህ የቀባኸውን ሰው ፊት አትመልስ። እግዚአብሔር ለዳዊት በእውነት ማለ አይጸጸትንም እንዲህ ብሎ ከሆድህ ፍሬ በዙፋን ላይ ያስቀምጣለሁ። ልጆችህ ክዳኔን ይህን ማስተምራቸውን ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋን ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና እንዲህ ብሎ፣ ይህቺ ለዘላለም ማረፊያዬ ናት መርጫታለሁና በዚህች አድራለሁ። አሮጊቶቿን እጅግ እባርካለሁ፣ ድሆቿንም እንጀራ አጠግባለሁ። ካህናቶቿንም ደህንነትን አለብሳቸዋለሁ። ቅዱሳኖቿም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ። ለቀባሁትም ሰው መብራትን አዘጋጃለሁ። ጠላቶችንም እፍረትን አለብሳቸዋለሁ። በእርሱ ግን ቅዱስናዬ ያብባል። መዝሙር 133 ወንድሞች በኅብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያም እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንኤም ጠል ነው። በዚያ እግዚአብሔር በረከቱን ሕይወትንም እስከ ዘላለም አዟአልና። መዝሙር አንድ መቶ ሠላሳ አራት እነሆ እግዚአብሔርን ባርኩ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ። ሰማይንና ምድርን የሠራ እግዚአብሔር ከጽዮን ይባርክ። መዝሙር 135 ሃሌ ሉያ የእግዚአብሔርን ስም አመስግኑ። እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት፣ በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ፣ ለስሙ ዘምሩ መልካም ነውና። እግዚአብሔር ያይቆብን ለራሱ እስራኤልንም ለመዝገቡ መርጧታልና። እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቅያለሁና በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብ ጊዜ መብረቅን አደረገ። ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰው ጀምሮ እስከ እንስሳ ድረስ መታ። ግብፅ ሆይ በመካከልሽ በፈርዖንና በባሪያዎቹ ሁሉ ላይ ታምራትንና ድንቅን ሰደደ። ብዙ አሕዛብን መታ፣ ብርቱዎችንም ነገሥታት ገደለ። የአሞራውያንን ንጉሥ ሴዎንን፣ የባሳንንም ንጉሥ አግን፣ የከነአንን መንግሥታት ሁሉ ገደለ። ምድራቸውንም ርስት አድርጎ ለእስራኤል ለሕዝቡ ርስት ሰጠ። አቤቱ ስምህ ለዘላለም ነው፣ ዝክርህም ለልጅ ልጅ ነው። እግዚአብሔር ለሕዝቡ ይፈርዳልና፣ ባሪያዎቹንም ይረዳልና። የአሕዛብ ጣዖታት የብርና የወርቅ የሰው እጅ ሥራ ናቸው። አፍ አላቸው አይናገሩምም፣ ዐይን አላቸው አያውምም፣ ጆሮ አላቸው አይሰሙምም፣ እስትንፋስም በአፋቸው የለም። የሚሠሯአቸው ሁሉ የሚታመኑባቸው ሁሉ እንደ እነርሱ ይሁኑ። የእስራኤል ቤት ሆይ እግዚአብሔርን ባርኩት። የአሮን ቤት ሆይ እግዚአብሔርን ባርኩት። የሌዊ ቤት ሆይ እግዚአብሔርን ባርኩት። እግዚአብሔርን የምትፈሩት ሆይ እግዚአብሔርን ባርኩት። በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው። ሃሌሉያ። መዝሙር አንድ መቶ ሠላሳ ስድስት እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና የአማልክትን አምላክ አመስግኑ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላቅ ታምራትን ያደረገ ምሕረቱ ለዘላለም ነውና። ሰማያትን በብልሃት የሠራ ምሕረቱ ለዘላለም ነውና። ምድርን በውኃ ላይ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሠራ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛው ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብትም ሌሊትን ያስገዛቸው ምሕረቱ ለዘላለም ነውና። ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና። እስራኤልንም ከመካከላቸው ያወጣ ምሕረቱ ለዘላለም ነውና። በጸናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና። የኤርትራን ባሕር በየክፍሉ የከፈለ ምሕረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና፣ ፈርዖንንና ሰራዊቱን በኤርትራ ባሕር የጣለ ምሕረቱ ለዘላለም ነውና፣ ሕዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና፣ ታላላቅ ነገሥታትን የመታ ምሕረቱ ለዘላለም ነውና፣ ብርቶችንም ነገሥታት የገደለ ምሕረቱ ለዘላለም ነውና፣ የአሞራውያንን ንጉሥ ሲዮንን ምሕረቱ ለዘላለም ነውና፣ የባሳንን ንጉሥ አግን ምሕረቱ ለዘላለም ነውና፣ ምድራቸውን ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና። ለባሪያው ለእስራኤል ርስት ምሕረቱ ለዘላለም ነውና። እኛን በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና። ከጠላቶቻችንም እጅ አድኖናልና ምሕረቱ ለዘላለም ነውና። ለሥጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና። የሰማይን አምላክ መስግኑ ምሕረቱ ለዘላለም ነውና። መዝሙር አንድ መቶ ሰላሳ ሰባት በባቢሎን ወንዞች አጠገብ በዚያ ተቀመጠ ጽዮንንም ባሰብናት ጊዜ አለቀስን። በአኻያ ዛፎቿ ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን የወሰዱንም የጽዮንን ዝማሬ ዘምሩልን አሉ። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ። ባላስብሽ ምላሴ በጉሮሮዬ ይጣበቅ ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ። አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፤ እስከ መሠረቷ ድረስ አፍርሱ፣ አፍርሱ ያሏትን። አንቺ ወራዳ የባቢሎን ልጅ ሆይ ስለ ተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው። መዝሙር 138 አቤቱ በፍጹም ልቤ አመሰግንሃለሁ የአፌን ነገር ሰምተኸኛልና፣ በመላእክት ፊት ዘምርልሃለሁ። ወደ ቅዱስ መቅደስህ ሰግዳለሁ። ስለ ምሕረትህና ስለ እውነትህ ስምህን አመሰግናለሁ። በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና፣ በጠራሁ ቀን በፍጥነት አድምጠኝ። ነፍሴን በኃይልህ በብዙ አጸናሃት። አቤቱ የምድር ነገሥታት ሁሉ ያመሰግኑሃል፣ የአፍህን ቃል ሁሉ ሰምተዋልና በእግዚአብሔርም መንገድ ይዘምራሉ፣ የእግዚአብሔር ክብር ታላቅ ነውና። እግዚአብሔር ከፍ ያለ ነውና ወደ ችግረኞችም ይመለከታልና፣ ትቢተኞችንም ከሩቅ ያውቃል። በመከራ መካከል እንኳ ብሄድ አንተ ሕያው ታደርገኛለ። በጠላቶች ቁጣ ላይ እጆቼን ትዘረጋለህ፣ ቀኚ ታድነኛለች። እግዚአብሔር ብድራትን ይመልስልኛል። አቤቱ ምሕረትህ ለዘላለም ነው። አቤቱ የእጅህን ሥራ ቸላ አትበል! መዝሙር አንድ መቶ ሰላሳ ዘጠኝ አቤቱ መረመርኸኝ አወቅኸኝም። አንተ መቀመጤንና መነሳቴን አወቅ። አሳቤን ሁሉ ከሩቅ አስተዋልህ። ፍለጋዬንና እረፍቴን አንተ መረመርህ፣ መንገዶቼን ሁሉ ቀድመ አወቅ። የአመፃ ቃል በአንደበቴ እንደሌለ አቤቱ አንተ እንሆ፣ የቀድሞውንና የኋላውን አወቅ። አንተ ፈጠርኸኝ እጅህንም በላይ አደረግህ። ዕውቀትህ ከእኔ ይልቅ ተደነቀች፣ በረታች፣ ወደ እርሷ ለመድረስ አልችልም። ከመንፈስህ ወዴት ይሄዳለሁ? ከፊትህስ ወዴት ትሸሻለሁ? ወደ ሰማይ በወጣ፣ አንተ በዚያ ነህ። ወደ ሲኦልም ብወርድ፣ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ፣ እስከ ባሕር መጨረሻም ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ ባንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃንዋ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጠር ያለሁና አመሰግንሃለሁ። ሥራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሠራሁ ጊዜ፣ አካሌን በምድር ታች በተሰራ ጊዜ አጥንቶቼ ከአንተ አልተሰወሩም። ያልተሠራ አካሌን አይኖችህ አዩ። የተፈጠሩ ቀኖቼ ሁሉ አንድ እንኳ ሳይኖር በመጽሐፍ የተጻፉ። አቤቱ አሳቦችህ በእኔ ዘንድ እንደምን እጅግ የተከበሩ ናቸው! ቁጥራቸውም እንደምን በዛ! ብቆጥራቸው ከአሸዋ ይልቅ ይበዛሉ። ተነሳው፣ እኔም ገና ካንተ ጋር ነኝ። አቤቱ አንተ ኀጢአተኞችን የምትገድል ከሆንህስ፣ የደም ሰዎች ሆይ ከእኔ ፈቀቅ በሉ። በክፋት ይናገሩብሃልና ጠላቶችም በከንቱ ያምፁብሃል አቤቱ የሚጠሉህን እኔ የጠላሁ አይደለሁምን? ስለ ጠላቶችህም አልተሰቀቅሁምን? ፍጹም ጥል ጠላኋቸው፣ ጠላቶችም ሆኑ። አቤቱ መርምረኝ፣ ልቤንም እወቅ፣ ፍተነኝ፣ መንገዴንም እወቅ፣ በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምንም መንገድ ምራኝ። መዝሙር አንድ መቶ አርባ አቤቱ ከክፉ ሰው አድነኝ፣ በልባቸውም ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ ቀኑ ሁሉ ለሰልፍ ይከማቻሉ ምላሳቸውን እንደ እባብ ሳሉ ከከንፈራቸው በታች የእፉኝት መርዝ ነው አቤቱ ከኀጢአተኞች እጅ ጠብቀኝ እርምጃዬንም ሊያሰናክሉ ከመከሩ ከአመፀኞች አድነኝ ቲቢተኞች ወጥመድን ሰወሩብኝ በእግሮቼም የወጥመድን ገመድ ዘረጉ በመንገድ እንቅፋትን አኖሩ እግዚአብሔርንም አንተ አምላኬ ነህ የልመናዬን ቃል አቤቱ አድምጥ አልሁት አቤቱ ጌታዬ የመድኃኒቴ ጉልበት በሰልፍ ቀን ራሴን ሸፈነህ። አቤቱ ከምኞቴ የተነሳ ለኃጢአተኞች አትስጠኝ፣ በላዬ የተማከሩ እንዳይጓደዱ አትተወኝ። የሚከቡኝን ራስ የከንፈራቸው ክፋት ይክደናቸው። የእሳት ፍም በላያቸው ይውደቅ፣ እንዳይነሱም ወደ እሳትና ወደ ማዕበል ይጣሉ። ተናጋሪ ሰው በምድር ውስጥ አይጸናም። አመፀኛን ሰው ክፋት ለጥፋት ይፈልገዋል። እግዚአብሔር ለድሃ ዳኝነትን ለችግረኛም ፍርድን እንዲያደርግ አወቁ። ጻድቃንም በእውነት ስምህን ያመሰግናሉ፣ ቅኖችም በፊትህ ይኖራሉ። መዝሙር አንድ መቶ አርባ አንድ አቤቱ ወደ አንተ ጮህ ስማኝ፣ ወደ አንተ ስጮህም የልመናዬን ቃል አድምጥ። ጸሎቴን በፊትህ እንደ ዕጣን ተቀበልልኝ፣ እጅ መንሳቴም እንደ ሰርክ መሥዋዕት ትሁን። አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። ልቤን ወደ ክፉ ነገር አትመልሰው፣ አመፅም ከሚያደርጉ ሰዎች ጋር ለኀጢአት ምክንያት እንዳልሰጥ፣ ከምርጦቻቸውም ጋር አልተባበር። ጻድቅ በምሕረት ይገሥጸኝ ይዝለፈኝም፣ የኀጢአተኛ ዘይት ግን ራሴን አይቅባ፣ ጸሎቴ ገና በክፋታቸው ላይ ነውና። ኀያላኖቻቸው በዓለት አጠገብ ተጣሉ። ጣፋጭ ናትና ቃሌን ይሰማሉ። በምድር ላይ እንደ ተሰነጠቀ እንደ መሬት ጓል እንዲሁ አጥንቶቻችን በሲኦል ተበተኑ። አቤቱ ጌታ ዐይኖቼ ወደ አንተ ናቸውና በአንተ ታመንሁ ነፍሴን አታውጣት። ከሰወሩብኝ ወጥመድ አመፅንም ከሚያደርጉ ሰዎች እንቅፋት ጠብቀኝ። እኔ ብቻዬን እስካልፍ ድረስ ኀጢአተኞች በወጥመዳቸው ይውደቁ። መዝሙር 142 በቃሌ ወደ እግዚአብሔር ጮህ በቃሌ ወደ እግዚአብሔር ለመንሁ። ልመናዬን በፊቱ አፈስሳለሁ መከራዬንም በፊቱ እናገራለሁ። ነፍሴ በውስጥ የባለቀች ጊዜ መንገዴን አወቅ። በምሄድበት በዚያችን መንገድ ወጥመድን ሰወሩብኝ። ወደ ቀኝ ተመለከቱ አየሁም፣ የሚያውቀኝም ማጣው፣ መሸሸጊያም የለኝም፣ ስለ ነፍሴም የሚመራመር የለም። አቤቱ ወደ አንተ ጮኽ፣ አንተ ተስፋዬ ነህ፣ በሕያዋንም ምድር አንተ ዕድል ፈንታዬ ነህ አልሁ። እጅግ ተቸግሬ አለሁና ወደ ልመናዬ አድምጥ፤ በርትተውብኛልና ከሚያሳድዱኝ አድነኝ። አቤቱ ስምህን አመሰግን ዘንድ ነፍሴን ከወህኒ አውጣት፤ ዋጋዬን እስክትሰጠኝ ድረስ ጻድቃን እኔን እጠብቃሉ። መዝሙር 143 አቤቱ ጸሎቴን ስማ፣ በእውነትህ ልመናዬን አድምጥ፤ በጽድቅህ መልስልኝ። ሕያው ሁሉ በፊትህ ጻድቅ አይደለምና ከባሪያህ ጋር ወደ ፍርድ አትግባ። ጠላት ነፍሴን አሳድዷታል፣ ሕይወቴንም በምድር ውስጥ አጐሳቁሏታል። ቀድሞ እንደ ሞተ ሰው በጨለማ ኑሮኛል፣ ነፍሴ በውስጤ ያለቀችብኝ፣ ልቤም በውስጤ የደነገጠብኝ። የቀድሞውን ዘመን አሰብሁ፣ ሥራህንም ሁሉ አሰላሰልሁ፣ የእጅህንም ሥራ ተመለከትሁ። እጆቼን ወዳንተ አንተ ዘረጋሁ፣ ነፍሴም እንደ ምድረ በዳ አንተን ትጠማች። አቤቱ ፈጥነህ ስማኝ፣ ነፍሴ አልቃለች። ፊትህን ከእኔ አትመልስ! ወደ ጉድጓድም እንደሚወርዱ አልሁም። አንተን ታምኛለሁና በማለዳ ምሕረትህን አሰማኝ፣ አቤቱ ነፍሴን ወደ አንተ አንስቻለሁና የምሄድበትን መንገድ አስታውቀኝ። አቤቱ ወደ አንተ ተማጽኛለሁና ከጠላቶቼ አድነኝ። አንተ አምላኬ ነህና ፈቃድህን ለማድረግ አስተምረኝ፣ ቅዱስ መንፈስም በጽድቅ ምድር ይምራኝ። አቤቱ ስለ ስምህ ሕያው አድርገኝ፣ በጽድቅህም ነፍሴን ከመከራዋ አውጣት። በምሕረት ጠላቶቼን ደምስሳቸው፣ እኔ ባሪያህ ነኝና ነፍሴን የሚያስጨንቋትን ሁሉ አጥፋቸው። መዝሙር 144 እግዚአብሔር አምላኬ ይባረክ፣ ለእጆቼ ሰልፍን ለጣቶቼ ዘመቻን የሚያስተምር መሐሪዬና መሸሸጊያዬ መጠጊያዬና መድኃኒቴ ረዳቴና መታመኛዬም ሕዝቤንም ከእኔ በታች የሚያስገዛልኝ። አቤቱ እርሱን ታውቀው ዘንድ ሰው ምንድን ነው? ታስብለት ዘንድ የሰው ልጅ ምንድን ነው? ሰው ከንቱን ነገር ይመስላል፣ ዘመኑ እንደ ጥላ ያልፋል። አቤቱ ሰማዮችን ዝቅ ዝቅ አድርጋቸው፣ ውረድም። ተራሮችን ዳሳቸው፣ ይጤሱም። መብረቆችን ብልጭ አድርጋቸው፣ በትናቸውም። ፍላጾችን ላካቸው፣ አስደንግጣቸውም። እጅን ከአርያም ላክ፣ አድነኝም ከብዙ ውሆች አፋቸው ምናምንን ከሚናገር ቀኛቸውም የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። አቤቱ አዲስ ቅኔ እቀኝልሃለሁ፣ አስር አውታር ባለው በገና እዘምርልሃለሁ። ለነገስታት መድኃኒትን የሚሰጥ ባሪያውን ዳዊትን ከክፉ ሰይፍ የሚያድነው እርሱ ነው። አድነኝ አፋቸው ምናምንን ከሚናገር ቀኛቸውም የሐሰት ቀኝ ከሆነ ከባዕድ ልጆች እጅ አስጥለኝ። ልጆቻቸው በጎልማስነታቸው እንደ አዲስ አትክልት የሆኑ፣ ሴቶች ልጆቻቸውም እንደ እልፍኝ ያማሩና ያጌጡ ዕቃ ቤቶቻቸውም የተሞሉ በየአይነቱ ዕቃ የሚሰጡ በጎቻቸውም ብዙ የሚወልዱ በማሰማሪያቸውም የሚበዙ ላሞቻቸውም የሚሰቡ ቅጥራቸውም መፍረሻና መውጫ የሌለው በአደባባዮቻቸውም ዋይታ የሌለ እንደዚህ የሚሆን ሕዝብ የተመሰገነ ነው። እግዚአብሔር አምላኩ የሆነ ሕዝብ ምስጉን ነው። መዝሙር 145 አምላኬ ንጉሴ ሆይ ከፍ ከፍ አድርግሃለሁ፣ ስምህንም ለዘላለም ዓለምም እባርካለሁ። በየቀኑ ሁሉ እባርክሃለሁ፣ ስምህንም ለዘላለም ዓለምም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው። ለታላቅነቱም ፍጻሜ የለውም። ትውልደ ትውልድ ሥራህን ያመሰግናሉ፣ ኃይልህንም ያወራሉ። የቅድስናህን ግርማ ክብር ይናገራሉ፣ ተአምራትህንም ይነጋገራሉ። የግርማህንም ኃይል ይናገራሉ፣ ታላቅነትህንም ይነጋገራሉ። ብርታትህንም ይነጋገራሉ፣ የቸርነትህን ብዛት መታሰቢያ ያወጣሉ፣ በጽድቅህም ሐሴትን ያደርጋሉ። እግዚአብሔር ርኅሩህና መሐሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱም በሥራው ሁሉ ላይ ነው። አቤቱ ሥራህ ሁሉ ያመሰግኖሃል፣ ቅዱሳንህም ይባርኩሃል። የመንግሥትህን ክብር ይናገራሉ፣ ኀይልህንም ይነጋገራሉ። ለሰው ልጆች ኀይልህም የመንግሥትህንም ግርማ ክብር ያስታውቁ ዘንድ መንግሥትህ የዘለዓለም መንግሥት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ ነው በሥራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። የሁሉ ዐይን አንተን ተስፋ ያደርጋል፣ አንተም ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለውም ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸዋልም። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኃጢአተኞችንም ሁሉ ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል፣ ስጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ። መዝሙር አንድ መቶ አርባ ስድስት ሃሌሉያ ነፍሴ ሆይ እግዚአብሔርን አመስግኚ በሕይወቴ እግዚአብሔርን አመሰግናለሁ። በምኖርበት ዘመን ሁሉ ለአምላኬ እዘምራለሁ። ማዳን በማይችሉ በሰው ልጆችና በአለቆች አትታመኑ። ነፍሱ ትወጣለች ወደ መሬቱም ይመለሳል። ያን ጊዜ ምክሩ ሁሉ ይጠፋል። የያዕቆብ አምላክ ረዳቱ የሆነ ተስፋውም በአምላኩ በእግዚአብሔር የሆነ ሰው ምስጉን ነው። እርሱም ሰማይንና ምድርን ባሕርንም በእነርሱ ያለውንም ሁሉ የፈጠረ እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር እውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። ድሃ አደጎችንና ባልቴቶችን ይቀበላል። የኀጢአተኞችንም መንገድ ያጠፋል። እግዚአብሔር ለዘላለም ይነግሣል። ጽዮን ሆይ አምላክሽ ለልጅ ልጅ ነው። ሃሌሉያ መዝሙር አንድ መቶ አርባ ሰባት እግዚአብሔርን አመስግኑ መዝሙር መልካም ነውና፣ ለአምላካችን ምስጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤልም የተበተኑትን ይሰበስባል። ልባቸውን የቈሰሉትን ይፈውሳል፣ ሕማማቸውንም ይጠግናል። የከዋክብትንም ብዛት ይቈጥራል፣ ሁሉንም በየስማቸው ይጠራቸዋል። ጌታችን ታላቅ ነው፣ ኀይሉም ታላቅ ነው፣ ለጥበቡም ቁጥር የለውም። እግዚአብሔር የዋሃንን ያነሳል፣ ኀጢአተኞችን ግን እስከ ምድር ድረስ ያዋርዳል። ለእግዚአብሔር በምስጋና ዘምሩ፣ ለአምላካችንም በመሰንቆ ዘምሩ። ሰማዩን በደመናት ይሸፍናል፣ ለምድርም ዝናብን ያዘጋጃል፣ ሳርን በተራሮች ላይ ያበቅላል፣ ለምለሙንም ለሰው ልጆች ጥቅም ለሚጠሩት ለቁራዎች ጫጩቶች፣ ለእንስሶችም ምግባቸውን ይሰጣል። የፈረስን ኃይል አይወድም፣ በሰውም ጭን አይደሰትም። እግዚአብሔር በሚፈሩት በምሕረቱም በሚታመኑ ይደሰታል። ኢየሩሳሌም ሆይ እግዚአብሔርን አመስግኚ። ጽዮንም ሆይ ለአምላክሽ እልል በይ። የደጆችሽን መወርወሪያ አጽንቶአልና ልጆችንም በውስጥሽ ባርኳልና በወሰንሽም ሰላምን አደረገ የስንዴንም ስብ አጠገበሽ። ነገሩን ወደ ምድር ይሰዳል። ቃሉም እጅግ ፈጥኖ ይሮጣል። አመዳዩን እንደ ባዘቶ ይሰጣል። ጉሙን እንደ አመድ ይበትነዋል። በረዶውን እንደ ፍርፋሪ ያወርዳል። በበረዶውስ ፊት ማን ይቆማል? ቃሉን ልኮ ያቀልጠዋል፣ ነፋሱን ያነፍሳል፣ ውሆችንም ያፈሳል። ቃሉን ለያዕቆብ ሥርዓቱንና እና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸውም። ሃሌ ሉያ መዝሙር 148 ሃሌሉያ። እግዚአብሔርን ከሰማያት አመስግኑት፣ በአርያም አመስግኑት። መላእክቱ ሁሉ አመስግኑት፣ ሰራዊቱ ሁሉ አመስግኑት። ፀሐይና ጨረቃ አመስግኑት፣ ከዋክብትና ብርሃን ሁሉ አመስግኑት። ሰማየ ሰማያት አመስግኑት፣ የሰማያት በላይም ውሃ። እርሱ ብሏልና ሆኑም፣ እርሱም አዘዋልና ተፈጠሩም የእግዚአብሔርን ስም ያመስግኑት። ለዘላለም ዓለም አቆማቸው፣ ትእዛዝን ሰጠ አያልፉም። እባቦች ጥልቆችም ሁሉ እግዚአብሔርን ከምድር አመስግኑት። እሳትና በረዶ፣ አመዳይና ውርጭ፣ ቃሉን የሚያደርግ አውሎ ነፋስም፣ ተራሮች ኮረብቶችም ሁሉ፣ የሚያፈራም ዛፍ ዝግባም ሁሉ፣ አራዊትም እንስሳትም ሁሉ፣ ተንቀሳቃሾችም፣ የሚበሩ ወፎችም የምድር ነገስታት አሕዛብም ሁሉ አለቆች፣ የምድርም ፈራጆች ሁሉ ጎልማሶችና ቆነጃጅቶች ሽማግሌዎችና ልጆች የእግዚአብሔርን ስም ያመስግኑ። ስሙ ብቻውን ከፍ ከፍ ብሎአልና፣ ምስጋናውን በሰማይና በምድር ላይ ነው። የሕዝቡንም ቀንድ ከፍ ከፍ ያደርጋል፣ የቅዱሳኑንም ሁሉ ምስጋና ወደ እርሱ ለቀረበ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል። ሃሌ መዝሙር አንድ መቶ አርባ ዘጠኝ ሃሌሉያ ለእግዚአብሔር አዲሱን ቅኔ ተቀኙለት ምስጋናው በቅዱሳኑ ጉባኤ ነው እስራኤል በፈጣሪው ደስ ይበለው የጽዮንም ልጆች በንጉሳቸው ሐሴትን ያድርጉ ስሙን በዘፈን ያመስግኑ በከበሮና በመሰን ቆም ይዘምሩለት እግዚአብሔር በሕዝቡ ተደስቶአልና የዋሃንንም በማዳኑ ከፍ ከፍ ያድርጋልና ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴትን ያደርጋሉ። የእግዚአብሔር ምስጋና በግሮሮአቸው ነው፣ ሁለት አፍ ያለውም ሰይፍ በእጃቸው ነው። በአሕዛብ ላይ በቀልም በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ያደርጉባቸው ዘንድ፤ ለቅዱሳን ሁሉ ይህች ክብር ናት። ሃሌሉያ። መዝሙር አንድ መቶ ሃምሳ ሃሌሉያ። እግዚአብሔርን በመቅደሱ አመስግኑት፣ በኃይሉ ጠፈር አመስግኑት። በችሎቱ አመስግኑት፣ በታላቅነቱ ብዛት አመስግኑት። በመለከት ድምፅ አመስግኑት፣ በበገናና በመሰንቆ አመስግኑት። በከበሮና በዘፈን አመስግኑት፣ በአውታርና በእምቢልታ አመስግኑት። ድምጹ መልካም በሆነ ጸናጽል አመስግኑት፣ እልልታ ባለው ጸናጽል አመስግኑት። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። አሌ ሉያ